አሰላሙ አሌይኩም ወራህመቱ ላሂ ወበረካቱ። አኸዋቴ እንዴት እንዴት ናችሁላችሁ? ሰላም ናችሁ? በያላችሁበት ያለ ጥበቃ እንክብካቤ ያላችሁ። ዛሬ በዚህኛው ቪዲዮ የመጣው ሰ ደግሞ ይሄ ዛሬ መረጃ ነው። ማስታወሻም ይኖረዋል። ማስታወሻይ እንዴት ነው? የዙል ሂጃ አስራቶች ቀናቶች ላይ እንገኛለን። አልሐምዱላ ለእነዚህ ቀናቶች አላ ስለወፈቀን፣ ምንጠቀምባቸው አላ ያድርገን። እንዴት እየተጠቀማችሁባቸው ነው ለማለት እወዳለሁ እነዚህ ቀናቶች ከዱነ ሁሉ ቀናቶች በላጭ ከሆኑ የእውነት እየተጠቀምንባቸው ነው? የእውነት በላጭነታቸውን ስ እያስተዋልን ነው ወይ እያስታወስን ነው ወይ እየተጠቀምን ነው ወይ ተጠቃሚ እየሆንን ነው ወይ ማለት እወዳለሁ፣ ለእኔም ለራሳ ለእናንተ ሌላኛ እንሻአላህ የአረፋን ቀን በጉጉት እንጠብቀዋለን። ያን የምንጠብቀው ደግሞ ሌላ አደ አዲስ ነገሮች ንትልንስነውን ሳይሆን የዱናም የአኸራም ሀጃችንን ከአላህ ዘንድ አስወጥተን ከአላህ ዘንድ ተናግረን ከአላህ ዘንድ ፋይላችንን አስገብተን ትክክለኛ አለማመንን አላህን እንድንለምነው የሰማይን በር እንድናንኳኳ አላህ እንደወፍቀን፣ ከዚሁ እየለመን ነው፣ ከዚሁ እየጓጓን አረፋ ቀን ላይ እንገናኝና የዛን ቀን ፋይል በማስገባት እንዳትዘነጉ። አሁን ላይስ፣ እንዴት ነው እየጠቀማችሁበት ነው ወይ ማለት ወዳለሁ። ዛሬ የገባሁበት ትልቁ ነገር መረጃ፣ እስካሁኑ ማስታወሻ ነበር። መረጃ የስራ ፕላትፎርም ይዤላችሁ ነው የመጣሁት። ያው መተማመኑ ጉዳይ፣ ብዙ ሰዎችን የማመናችን ነገር ቀንሷል። አሁን ትክክል ነው። ምክንያቱም ብዙ ታማኝ ባልሆኑ ሰዎች ብዙ ነገር ጠፍቷል። አለኩል ያህልን፣ ዛሬ የማስተዋወቃችሁ ፕላትፎርም እኔ የተረዳሁበትና እኔ ጥሩ ጎኑን ያየሁበት ነገር አለ። እና ይሄ ፕላትፎርም ልክ ዩቲዩብ ላይና ወይም ቲክቶክ ላይ ገብታችሁ የሆነ ነገር ተምራችሁ አው ደግሞ የሆነ መረጃ ይዛችሁ ትወጣላችሁ እንጂ ብር ሰብስባችሁ አትወጡም። ብር የሚሰበስበው ያ የቻናሉ ባለቤት ነው አይደል? እንደ ወይም ሚዲያ ያለው አይደል የሚከፈለው። እኛ ግን ተጠቃሚ ስንሆን አዳምጠን ነው መረጃን ብቻ ወይም ትምህርትን ብቻ ነው የምንጠቀመው። ደስ የሚለው ነገር ይሄ ፕላትፎርም ግን ተማሪውም አስተማሪውም የሚጠቀምበት ነው። ተምረሽም ተከፍሎሽ የምትወጭበት ፕላትፎርም በመሆኑ በጣም ወድጃዋለሁ። አጠቃቀሙን ካወቅንበት ተምረንም ተጠቅመን ብርም ተከፍሎ ነው የምንወጣው እና ይሄ ፕላትፎርም ብዙዎቹ ታውቁት ይሆናል፣ ሲሉ ሰምታችሁ ይሆናል። ና ሀራም ነው ሀላል ነው ስለሚለው ፈትዋ ጠይቁ። እኔ ስለ ሀላል ስለ ሀራም እንትልላችሁ አይደለም፣ ግን ማንኛውም ስራ ሀላም ሀራም ሀላል የሆኑ ነገራቶች አለው። ንግድ ዓለምን ብንገባ ካላህ ጋር የሚያጣሉን አሉ። በትክክለኛውን መንገድ ሰርቶ ከጌታውን ጋር ሳይጣላ አትራፊ የሆነ ነጋዴ አለ። ሁሉም ቦታዎች ላይ እንደዚሁ አለ። ጥንቃቄ ግን ሙእሚን አላማው ትልቅ ነው ነገ መዳረሻው ጀነት ነውና ጥንቅቅ ብሎ ሊኖርና ሊሰራ የሚያገኘውን ሳንቲምም በደንብ ሊያስተውል ይገባል። የትም ቦታ ብንሆን ልናስተውል ይገባናል ማለት ነው። ስለዚህ እዚህ ፕላትፎርም ላይ በእርግጥ ሀራም የሆኑ ስራዎች አሉ፣ እንደ ቁማር ና ጌም መጫወት ነገር አሉ። እነዚህን ስራዎች ግን አለመስራት በእኛ ሙእሚኖች ላይ ግድ ነው የሚሆነው። ውድ ሳይሆን አይ መቼም ራስን መበደል፣ ራስን ለጀሃንም መዳረግ፣ ራስን ከአላህ ጋር ማጣላት ይሄ ለሙእሚን የማይታሰብ ነገር ነው እና እነዚህን ሀራም ነገራቶች ተን ሁለተኛ በፕላትፎርሙ ላይ አንድ መጥፎ ይሆናል ብዬ የምላችሁ ነገር ጊዜ ማባከን ይኖር ይችላል። ግን ይህንን ጊዜ ማባከን ሙእሚን ብስል ነው ሁልጊዜ ብልህ ነው መዳረሻው ጀነት ስለሆነ ማለት ነው በአግባቡ መጠቀም አለበት። ሁለት ሰዓት አንድ ሰዓት ላይ ላይቭ ላይ ተቀምጠው የሆኑ ሰዎች ሳንቲም ለመሰብሰብ ይቀመጣሉ። ይሄ ግን ትልቅ ኪሳራ ነው፣ ምክንያቱም ከእድሜያችን ላይ የተቀነሰ ስለሆነ። ይህንንም ለማካካስ እኔ ምን አሰብኩኝ? ይህም ፕላትፎርም እኛ ብር እየተከፈለን ብር እየሰራንም በዛው ላይ ግን የሆነ መረጃ ተምረን አስተምረን፣ በዛውም ገንዘብን ይዘን ብንወጣ ለሞሚን ገንዘብ አስፈላጊው ነው። ምክንያቱም እዚህ ላይ ሙእሚን ሀብትንም ይፈልጋል። አይደል እንዴ። ጅነትን ይገዛበታል፣ መስጂድ ይሰራበታል፣ ምስኪኖችን ይረዳበታል፣ ቤተሰቡን ያስተዳድርበታል፣ ፍላጎቱን በሃላል ነገር ያረካበታል። ይኸው ነው። ስለዚህ ገንዘብ ያስፈልገዋል ሙእሚን ናም። ስለዚህ ገንዘብንም ሰርተን ጠቃሚ እውቀቶችን ተማምረን የምንወጣበት ቢሆን ብዙ ጥሩ ቻንስ ነው ብዬ አምናለሁ እና በዚህ መልኩ እንድንጠቀምበት ፕላትፎርሙን ሀሳብ ይዤ የመጣሁት። ዘይ ቁርአን መቅራት የምትፈልጉ ቃይዳት፣ ኑሯን እያ መቅራት የምትፈልጉ እንደዚሁም ደግሞ አጫጭር ኪታቦች እንደ እሱሉ ሰላሳ ሁዛ ዳ ኪታቦ ተውሂድ ነዋ፣ ቀዋዒዱ አርባ አርባ ነውያ። እነዚህ ተናናሽ ኪታቦችን መቅራት የምትፈልጉ በተለየ አቂዳ ኪታቦችን በነጻ እንቀራለን ለማለት በደስታ ስነግራችሁ ታላቅ ብስራት ነው ብያምናለሁ፣ እና ይህንን አፕሊኬሽን ለመቀላቀል ቪዲዮ ልክላችኋለሁኝ። ቪዲዮውን በትክክል አይታችሁ ወደ ፕላትፎርሙ ተቀላቀሉ፣ ምንም አይነት ስህተት እንዳታደርጉ። አው ደግሞ ችግር ካጋጠማችሁ በቴሌግራም ልታናገሩ ትችላላችሁ። አሁ ደግሞ በቀጥታ ስልክ ልደውሉልኝ ትችላላችሁ፣ ወይም ደግሞ ኢሞ፣ የተለያዩ ሶሻል ሚዲያዎች ላይ ልታገኙ ትችላላችሁ። ብዙ ጊዜ ግን ቴሌግራም ብትጠቀሙ ቶሎ ታገኛላችሁ። ስልክ ቁጥሬ 0967 48 17 25። በዚህ ቁጥር ብትደውሉልኝ ሙሉ መረጃው ነግራችኋለሁ። ቪዲዮውን በትክክል ተከታትላችሁ ስለ ፕላትፎርሙ በደንብ እውቀት ይዛችሁ ከሌሎችም ከኔ ካልገባችሁ ወደ ፕላትፎርሙ ተቀላቀሉ፣ እንደዚሁም ተመዝገቡ ለማለት እወዳለሁ። በመጀመሪያ አፕሊኬሽኑን በሁለት አይነት መንገድ እናገኘው እንችላለን። አፕሊኬሽኑም በቀጥታ ፕሌይ ስቶሪ ላይ ሰርች በማድረግ ፖፖ ላይቭ ብለን ስንጽፍፍ እናገኘዋለን። ወይም ደግሞ ሰዎች በተበላኩል ሊንክ ላይ እንደዚህ በመግባት ክሊክ በማድረግ ቀጥታ ዳውንሎድ ወደ ማድረግ ስንገባ ዳውንሎድ ይጠይቀናል። እንደዚህ ዳውንሎድ ካደረግነው በኋላ ያስመረጠናል፣ አካውንትን ማለት ነው። በጉግል አካውንት ልክፈት፣ በፌስቡክ አካውንትም፣ ሌላ አካውንት ካላችሁ ይጠይቃችኋል። እናንተ በመረጣችሁት አካውንት ወይም ፓስዋርዱን በትክክል በምታውቁት ነው የምትከፍቱት። እዚህ ጋር በጉግል እንክፈተውና ፓስወርዱን በምታውቁት ኢሜይል መሆን አለበት፣ እዚህ ጋር ማለት ነው። ምክንያቱም የትም ቦታ ሆናችሁ ስልካችሁ ቢጠፋችሁ በኢሜይላችሁ ስትገቡ ግን ፓስዋርዱን የምታውቁት መሆን አለበት። ይሄ ካስመረጠን በኋላ ኢሜይላችን በትክክል ፓስወርዱን በምናውቀው ኢሜይል ከገባን በኋላ እዚህ ጋር ይጠይቀናል። አራት ጥያቄዎች አሉ። የመጀመሪያው ስማችንን በትክክል እንሞላለን። ከዚያ ደግሞ እድሜያችንን ከአስራ ስምንት አመት በላይ የሆነ እድሜ አድርገን እንሞላለን። ፕላትፎርሙ ከ18 ዓመት በታች አይቀበልም። ሌላው ያለንበትን ሀገር በትክክል መሙላትና እሱ ላይ ክሊክ ስናደርገው ሀገር ያስመርጠናል ያለንበትን በትክክል ኢትዮጵያ ውስጥ ካለን ኢትዮጵያ ብለን፣ ሌላ ሀገር ካለን ሌላ ሀገር መሙላት አለብን። ሌላኛው ሴትና ወንድ በሚለው ደግሞ ጾታችንን በትክክል ማምራት መቻል አለብን። ከዚያ በኋላ ይህንን ሰሚት ብለን ከጨረስን በኋላ ሰሚት የሚለው ይጎላልናል እዚ ጋ ሰሚት ስንለው በዚህ መልኩ ይከፍትልናል። ላይቭ ላይ ያሉ ሰዎችን በቀጥታ ያሳየናል ማለት ነው። ከዚያ እዚህ የአምፖል የተዘቀዘቀች የአምፖል ምልክቷን ስንነካት እዚ ጋ ማይ ኤጀንሲ የሚል ጽሑፍ አለ። ማይ ኤጀንሲ የሚለውን ክሊክ ስታደርጉት በዚህ መልኩ ያስቀምጥላቸዋል። አይዲ ጻፉ ይላቸዋል። አይዲው ላይ ሳትሳሳቱ በትክክል ምነ 58 18 80 ዜሮ ዜሮ አራት በትክክል፣ ይህንን ይሄንን ስትጽፍ ስላም የሚል ጽሁፍ ያመጣላቸዋል። ከዚህ ውስጥ ሰሚት ካላችሁ በኋላ ኮንግራ ምልክት ወይም የኮንግራ መሳጅ ይለክላቸዋል። ቀጥታ ከዚህ ጨርሰናል ማለት ነው። ተቀብሎናል ከዚህ እንወጣና ወይም በሰማያዊ ተጻፈች ምልክት ይታያል። እሷን ክሊክ ስናደርገው ቀጥታ ወደ አሻራ የፊት አሻራ ወደ መስጠት ይወስደናል። እዚ ጋ የመጀመሪያው አፕሎድ ፎቶ ኦፍ ዮርሰልፍ የሚለውን በቅርብ ቀን የተነሳ ነውን የራሳችንን ፎቶ እናደርጋለን። ሁለተኛው ደግሞ ሰርቲፊኬቱ ላይ ደግሞ የፊት አሻራ እንሰጣለን ማለት ነው። እዚ ጋር የፊት አሻራ ለመስጠት በዚህ በክብ መልኩ ካሜራ ይከፍትልናል። የፊት አሻራችንም በትክክል መስጠት መቻል አለብን ማለት ነው። ልክ አንሻንጉሊቱ እንደምትለን ወረ ላይ ወደ ታች ሁኑ ጎመስ በሉ ስትለን በትክክል ከሰጠናት የፊት አሻራ ሰክሰስ የሚል ይመጣልናል። ነገር ግን ዩርሰልፍ አፕሎድ ዩርሰልፍ ፎቶ ላይ ፎቶ ላይ የሩቅ ፎቶ እንዳታደርጉ በትክክል እናንተ በቅርብ የተነሳችሁት ፎቶ መሆን አለበት ማለት ነው። ምክንያቱም የተለያየ መልክ እንዳያመጣ። ከዛ ከጨረስን በኋላ ቀጥታ ወደ ስራ ነው የምንሄደው ማለት ነው። እዚህ ጋር አፕሊኬሽኑ የፊት አሻራ ስንሰጥ በኒቃብን መስጠት እንችላለን። የሚፈልገው የአይናችንን አሻራ መውሰድ ስለሆነ ኒቃብ ለብሰን አሻራ መስጠት እንችላለን። ከዚያም በኋላ ወደ ላይቭ ስንገባ በኒቃ መግባት እንችላለን። ዋናው ነገር በአይናችን አሻራ እና በድምጻችን አፕሊኬሽኑ ስለሚለየን ምንም አይቸገርም። ከዚያ በኋላ ወደ ስራ ነው በቀጥታ የምንገባ ማለት ነው። የስራውን ጉዳይ ደግሞ ቀጥታ ላይቭ ላይ እንገናኝና በደንብ የምናዋራበት ይሆናል ማለት ነው። አንድ ሰው በደንብ ካወቀ ስለዚያ ነገር ጉዳቱን ጥቅሙንና አሰራሩን ካላወቀ ምንም ውጤታማ ሊሆን አይችልም። እንኳንስ የኦንላይን ስራዎችና ሌሎችም ስራዎችም እውቀት